ሰላም ሰላም፣ ውድ ቤተሰብ፣ እንዴት ነው? እግዚአብሔር ይመስገን ሰላም ናን። እንኳን አደረሳችሁ ብያለን። እንዴት ናችሁ? እኛ ሰላም ነን እግዚአብሔር ይመስገን። ሁለት ሺህ አስራ ሰባት ወደ ሁለት ሺህ አስራ ስምንት ተሸጋግረን ማለት ነን። እና በሰላም በጤና እዚህ ደርሰና እግዚአብሔር እንግዲህ በዓላችን እንውላለን ማለት ነን። ሁለት ቀን ቀርቶታል። እዚህ ጋ ብቻ ደስ ይላን። ክረምት መስከረም ሲነጋቀ ሁላ ጠዋት ተነስቶ ይላል። በጣም ነው ደስ የሚለው ዝናብ የለም። ብቻ እንቁጣጣሽ በደስ ዝናብ ጥሎ ፀሐይ ሲሆን በጣም ነው ደስ ደስ የሚል አየር ነው ማለት ነው እና ዝጋ ጠረክረቅ አርጎ ብዬ የልጥ ልጠርግ ልጄ እኔ ልጥረግ እያለ ዝ እንደገና ደግሞ ኋላ እጅን ጠብኛ ላኝ እጅን እያጠብኩትኝ ነው በነገራችን ላይ ልጄ ጓድ ነው። እዚህ ቦታ ላይ ማንም የለኝ የሚያጫውተኝ ብሸኝ እሱ ነው ማለት ነው። ይሄው ልጄ ሜሪያ ልጄ ሮቤል ይባላል። ሁለት አመቱ ነው። በቃ የነካዋት እንኩላ ስራ ልስራ ነው የሚለው ያጫውተኛል፣ ያናድድኛል። ሊረብሸኝ ነገር ነው የሚያደርገው ማለት ነው። እና አሁን እዚህ ደግሞ አመጥቶ ጆኩች ነው ብቻ እዚህ ጠረግ ሁልጊዜ ነው ምጠርገው ብራ በሆነ ቀን አድርገዋሉ ማለት ነው። ደስ ይለኛል ቀይ መጥረግ። እንደውም አትክልት ቢሆን ደስ ይለኝ የነበረ አትክልት ዛ አትክልት እንደዚህ አበባ ወይ ነው ቢታከል ነው ግቢው ሲጀመር፣ ግን አይሆንም የብርድ ነው። ጥቅምት ላይ በጣም ነው የሚያደርቀው ማለት ነው። ተክለን አይጠርቅልንም። በጣም ያምራል። ኮባ ራሱ ስንለው የማልሸፍነው ነገር የለኝም። ጥቅምት ላይ ግን ያደርቅብኛል ማለት ነው። እዚጋ ደግሞ እንቁጣጣሽ ሁለት ቀን ነው እንደዛ ሲቀረው እየተጠመቅነ ነበርና ይቺ ጓደኛ ልጅ ናት። ሁለቱም አንድ ስለሆኑ ዝለው ስለሆኑ የሚሄዱት ቤተክርስቲያን እኔ ትልኩ እሷ ደግሞ ትልቁ እንድታዝልልላኝ ማለት ነው። ሁለቱን ልጆችን ቤተክርስቲያን ጠበላይን ተጠምቄ ያቁርባቸውና ለንጣብ ስምንት እንዲቀበሉ በሰላም በጤና ከዛ ይዣቸው ሄር ኩኝ አያይዛኝ ሄደች። መታ ጭቃ ናት አንድ ቦታ ላይ መንገዳችን በጣም ችግር አለ ማለት ነው። ሄደን ሄደና ጭቃ የለብንም በነገራችን ገበያው ፊት ለፊታችን ስለሆነ ሀሙስ ሀሙስ የሚመጣው ሪው ይሄን አጎርጉዶት እና ጭቃ አለሁ ልጅ ለልጅ አይሻገርም ብቻውን በጣም ነው ጭ ብለው ለው በግድ ዙራ ዙራ ተሻግ ነው

ጋማታናምት የምትመጣውን አታገኝም። እንዳለ ጭቃ ናት እቺ እቺ ብቻ ናት ጭቃዋ እንዳለ ጠው ጎርጎዳ ስለሆነ እና ምንጭ ያለው በተበላዊ ከመስጊድ ውስጥ የሚወጣ ምንጭ ይቦካል። ተሻግራ መጣች። እኔ ደንቀጠልኩ ማለት ነው። እኔ እናዝያለሁ፣ እሷ ደግሞ ትልቁን አዝላለኛለሁ በእግሩ በጣም ነው መሄድ የሚወደው። በጣም ታለሁበት ቤተ ክርስቲያን መጣል ግን የዚህ አለታ ስለሆነ በጣም ይረብሸኛል ብዬ ፈራው። ፍዶም ይፈራል ልጅ የውጭ ሲወጣ እዚህ ብቻውን ስለሚሆን ነው ይፈራል። እና ብዬ ጠዋትም ብርድ ስለሆነ ስለሆነ የምንሄደው እንደይረ ሲፈር አልሄድም ነው የሚለኝ። በጣሀይ ቦታ ይዘው ሄድ ከቴ ደስ ይለዋል። ሰውን የሚፈልገው ማለት ነው እንደዚህ ኸን

ከዛ ደግሞ ሞቅሞቅ ይወዳል በአለት ሰሌናን አቀጣጥዬ ወይራይና ጫጫስኩኝ ማለት ጫጫስኩት፣ ጭስ በወይራ ጭስ ሸኝ ባላት ሁለት ሺ አስራ ሰባትን ንሳርጌ ሸኝቸዋለሁ። ከዛ ደግሞ ወደ ፎጦ ፌጦ ላይ ዙ ነው ወቅጨዋለሁ። ጠዋት ወቅጬ ክሰሉ ላይ አድርጌ ፌጦ ሮቅጫ አቀጣጠልኩት ማለት ነው። እንደዛ ደስ ሲለኛ በኋላ ነስቶ እንደዚህ ማጎፋፈጥ ከሰል አልወድም። እዚ ጋ ደግሞ ፌጦን እያልኩ ነው። ልጄ በማለዳ የሚለው ወይ ዳቦ ቂጣ ይላል። እዚ ጋ በማለዳው ተነስቼ አሁን ጡንሳ ይለን ታደርጊው ነው እንጂ ዳቦይን እያለ ዳቦይን፣ ቂጣይን ቶሎ ፌጦ ድቀም ስል ብዬ በመዳኒት ነው ይባላላ ድቀም ስል ብዬ ቶሎ ብዬ እዚ ጋ ፍርፍር ነው ልኩታ ይበላለኝ ላበላው ነው ማለት ነው። ይሄን ፌጦይን እንደዚህ ካዘጋጀው ልጄን አቀመጡ።